ሀይሚዬ ና ብሩኬ ስለታረቁ በጣም ደስ ብሎኛል። ሀይሚዬ እንደዚህ ፍክት ድምቅ ብላ ስላየኋት የብሩኬ ፈገግታ መለስ ስላለ በጣም ደስ ብሎኛል። እንኳን ደስ አላችሁ የጨሪቃ ፋሚሊ፣ ቤተሰቦች፣ አድናቂዎች፣ ወዳጆች። ይበቃችኋል፣ ህመማት ነው ስግደት ነው ጾም ጸሎት ነው ባካችሁ ስትሉ የነበራችሁ ከልባችሁ የምትወዷቸው የምታደንቋቸው የእውነት በጣም እኔ እንጃ፣ በጣም ደስ ብሎኛል። ፍፄ ወንድማችን በጣም አድርገን እናመሰግንሃለን። ሁል ጊዜ ለሀይሚና ለብሩኬ መከታ ወንድም ነው የእውነት ወንድም ነው እንጂ ጓደኛ ሳይሆን ወንድም። ልቦናህን አይቀይረው እውነት። የሀይሚ ሰላም ብሩኬ ነው፣ የብሩኬ ሰላም ሀይሚ ናት። እነዚህ ሁለት ልጆች ተለያይተው ላይለያዩ፣ በመሀል እየመጣችሁ ህይወታቸውን የምትበጠብጡ ሰዎች አርፋችሁ ተቀመጡ። እግዚአብሔር ያገናኘው ሰው ሊለየው ፍጹም አይችልም። ብዙ ነገር ልታደርጓቸው ትችላላችሁ፣ ግን እግዚአብሔር ያገናኘውን ማንም ሰው ሊለየው አይችልም። ይህም ማወቅ አለባችሁ። እና በዚህ ሰሞን ሲደረግ የነበረው እንግዲህ ፕራንክ የሚሆን እውነተኛ ነገር የሚሆን ተመካክረው የሚሆን የሚሰሩት እሱን የምናውቀው ጉዳይ የለም። እኛ የምንፈልገው ሰላማቸውን፣ ፍቅራቸውን አንድነታቸው ነው የምንፈልገው። እኛ ስለምንወዳቸው እንደዚህ ሲጨቃጨቁ እርስ በራሳቸው እንትን ሲሉ የሆነ ነገር ይከፋናል። ስለምንወዳቸው ነው፣ ስለምናደንቃቸው ነው። ልጆች ናቸው ወጣ ወጣቶች ናቸው። የሚሰሩበት ጊዜያቸው ነው እና የሚለወጡበትም ጊዜያቸው ነው። ስለሆነም ነው እንጂ የምትሳደቡ ሰዎች ደግሞ እግዚአብሔር እውነት ልቦና ይስጣችሁ። ሴት ሆናችሁ ሴትን የምትሳደቡ እባካችሁ የእውነት አያድርስ በሉት ሀይሚ፣ እንዴ እውነት ይህን ነገር እንኳ ብታደርገው ምንሆና ይሆን ተገዳ ይሆን? ብዙ ነገር እኮ አለ። አደንዝዘዋችሁ ሊያረጉ ይችላሉ። አብሶ የሶሻል ሚዲያ ሰዎች ስትሆኑ እናንተን መጥፎ ነገር ለማስወጣት እናንተን ክፉ ነገር ለማስባል እናንተን ብዙ ነገር ለማስባል ብዙ ነገር እኮ የሚደረግበት ጊዜ ነው። ስለዚህ ከዛም መዛም አኳያ ብታስቡ ጥሩ ነው እና ሴቱ ናችሁ፣ ሴት ላይ አትፍረዱ፣ አትሳደቡ። ነገን ብዙ ነገር ሊያጋጥማችሁ ይችላል። እነዚህ ልጆች እና ብቻ እኔ ዛሬ በጣም ደስ ብሎኛል የእውነት ማለት ነው እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ ሲሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በቃ በዓልን ፏፈሽ ድምቅ ፍክት ብለን እንውላለን። የሆነ ሰው ሰላም ሲሆን ሰው ባንድ ሲሆን እውነት የሚያስደስታችሁ ሰዎች፣ አሁን እኮ ዛሬ ደግሞ በመታረቃቸውም እኮ ደስ የማይላቸው ሰዎች ይኖሩ ይሆናል። እውነት ልቦና ይስጣችሁ እና ሰው ሲደሰት እንደሰት። የእውነት የሆነ ነገር ሲፈጠር ለማስታረቅ እንሞክር። የይቅርታ ልቦና ይኑረን፣ መልካም ንግግር ይኖረን። ሰዎችን ካሉበት ነገር ለማስወጣት ጥሩ መልካም ነገሮች መናገር፣ መጻፍ፣ ከዛ ነገር ውስጥ እንዲወጡ ማድረግ መልካም ነው ብዬ አስባለሁ እና የእውነት እኔ ብቻ ዛሬ በጣም ደስ ብሎኛል የዚህ ሰሞኑ ጭቅጭቅ ንትርክ በቃ እኔ እንጃ፣ በጣም ከባድ ነው ማርያምን፣ በጣም ከባድ ነው። የእውነት እኔ በጣም ሀይሚና ብሩኬኒ እንዲለያዩም አልፈልግም። በቃ እንደው ለአንድ ቀን ራሱ ተለያይተው ሳያቸው በጣም ነው የሚጨንቀኝ እና ይህም ደግሞ ያው ከመውደድ ከማድነቅ የመጣ ነገር ነው። እና ሁላችሁም የጨሪቃ ፋሚሊ ቤተሰቦች የእውነት ትናንትና ስትጽፉ የነበረው ኮሜንት ሁላችሁም በቃችሁ ይቅር ታባባሉ ህመማት ነው የጸሎት ጊዜ ነው የስግደግ ጊዜ ነው እባካችሁ ስትሉኝ የነበራችሁ በሙሉ እውነት እንኳን ደስ አላችሁ ማለት እፈልጋለሁ በጣም ደስ ብሎኛል ዛሬ እንግዲህ በፍፄ ቻናል ነው የተለቀቀው በሀይሚ ሼር አድርገውታን ብሩኬ የምንደዛው ሼር አድርጎታን እና ፍጹሜ የእውነት መልካም ጓደኛ መልካም ወንድም መከታ ነገሮችን ስክን ብሎ የሚያይ እኔ እንዴት ልበላችሁ እሱ የሚያስባቸው የሚያወራቸው ነገሮች ራሱ ቃላቶቹ በጣም ከባዶች ናቸው። በቃ ይሄ ነገርን ሰፋ አድርጎ በተለያየ መንገድ ማሰብ የሚችል ሰው ነው። ና ሀይሚዬም እንግዲህ ከዚህ በኋላ እንደማይፈጠር በብሩኬን በሀይሚ መካከል እግዚአብሔር አምላክ ይግባላቸው ብቻ። በጣም ደስ ብሉኛል ስለታረቁ አንድ ስለሆኑ። ምክንያቱም ሀይሚና ብሩኬ እንዲለያዩ በጣም ብዙ ሰው ይፈልጋል፣ መለያየታቸውን ይፈልጋል እና እነሱ አይለያዩ፣ አንድ ናቸው። አትልፉ። ሰው ይጣላል፣ ይታረቃል፣ ይቅር ይባባላል። ብዙ ብዙ ነገሮች አሉ። ስለዚህ ሁሉም ነገር እግዚአብሔር የፈቀደው የወደደው ይሆናል በጊዜው። ሰው ሊሆኖ የማይጋጭ የለም፣ ሰው ሆኖ የማይጣላ የለም። ግን ደግሞ ይታረቃል። ሰው ያገናኘውን ደግሞ ሰው ሊለየው አይችልም። እግዚአብሔር ያገናኘውን ሰው ሊለየው አይችልም። ይቅርታ ለማለት ነው። እና ሁል ጊዜም ሰዎችን በመልካም ንግግር ብንቀርባቸው ብንጽፍላቸው እነሱ በማይግባቡበት ሰዓት እንዲግባቡ ብናደርግ መልካም መልካም ኮሜንት ብንጽፍላቸው ካሉበት ነገር ይወጣሉ ብዬ አስባለሁ እና እና የጨሪቃ ፋሚሊ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ። ባይ ባይ። እግዚአብሔር ሀገራችንን ሰላም ያደርግልን።